ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንጎላ ፕሬዝዳንት ጁዋዎ ማኑኤል ጎንካሌቭ ሎሬንቾ የተላከላቸውን መልእክት ተቀበሉ። ዛሬ ጠዋት ከፕሬዝዳንት ጁዋዎ ማኑኤል ጎንካሌቭ ሎሬንቾ በልዩ መልእክተኝነት መልእክት ይዘው የመጡትን የአንጎላ የውጭ ጉዳይ ሚኒስትር ቴቴ አንቶኒዮን በጽሕፈት ቤታችን ተቀብያለው ሲሉ ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው መረጃውን አስፍረዋል። የሚኒስትሮች ምክር ቤት ዛሬ ባካሄደው 44ተኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። ምክር ቤቱ ውሳኔ ካሳለፈባቸው ጉዳዮች መካከል የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ይገኝበታል። ረቂቅ አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ተወስኗል። የኢትዮጵያ የብልጽግና ጉዞ የሰራተኞችን ሁለንተናዊ ክህሎትና ጥረት የሚጠይቅ ነው ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። አገልግሎቱ ለሰራተኞች ቀን ባስተላለፈው የእንኳን አደረሳችሁ መልእክት፣ ፈጠራና ፍጥነት የታከለበት የክህሎት ግንባታ ቀጣይነት ላለው የስራ እድል ፈጠራና ዋስትና ወሳኝ መሆኑን ገልጿል። ለዘንድሮ የአረንጓዴ አሻራ መርሃ ግብር 7.3 ቢሊዮን ችግኞች ለተከላ መዘጋጀታቸውን የግብርና ሚኒስቴር አስታወቀ። ከዚህም ውስጥ 60 በመቶ የሚሆኑት የፍራፍሬ ችግኞች መሆናቸውን የግብርና ሚኒስትር ዴታ ፕሮፌሰር ኢያሱ ኤልያስ ለፋና ሚዲያ ኮርፖሬሽን ተናግረዋል።